ሰላምቲዎች እውነተኛ ከልባቸው ሆነ የሚሰልሙት፣ ቅሬታም የላቸውም። ምን ነው ብለው ዛሩ ጋር የታሳዩኝ፣ ላኪኝ፣ ማንጋ ልማር ምናምን ይላሉ። ካልሆነስ ላይቪን ከፍቼ ጥጥጥጥጥ ልበል ነው የሚሉት ገና በሰለሞ በማግስቱ ማለት ነው። ከዛ ሲባሉ በዛው ስልምና እንደዚህ ነው ብለው እውቀት ሳይኖራቸው ስለ they have no clue ግን ሰልሞ ወደ ሰላታቸው ወደ ፍዚኪ ጠንክሪ በርቺ ቁራዊድ ላይ በደንብ ራስሽን ገንቢ። ትችቶችም ወቀሳዎችም ምናምን ሊኖሩ ይችላሉ። እንደዚሁም በተመሳሳይ ደግሞ ውገሳ ሊኖር ይችላል። ሁለቱም እንዳያንበረከክ አንደርስታንድ። አሁንማ ሁሉ ክሊር አውት ተደረገ። አልሐምዱሊላ ተጣርቶ ተጣርቶ አልፏል። አያችሁ። ግን ሰዎች ገዳዮችን ደፋሪዎችን ፕሮቴክት የሚያረጉ ሰዎች እነሱ ቤት ያ ጉዳይ ቢያንኳኳ የእነሱ ወንድም የነሱ አጎት የነሱ ባልም ቢደፍር እንደዛ ነው። ፕሮቴክት የሚያደርጉት እሱን ነው እኮ የምታዩት። ማን ነው ፕሮቴክሽን እየሰጠ ያለው? ነው ዳሴት ፣ ምክንያቱም ባሌ እንዲዋረድ አልፈልግም። ስለዚህ ባሌ ደፍሮ አልገሏል፣ አልደፈረም ብዬ ቆምለታለሁ። ምክንያቱም ባሌ ከተዋረደ እኔም ልዋረድ ነው። ማህበረሰቡ እኔም የእሱ አይደፋሪ ሚስት ናት ሊለኝ ነዋ። ገባችሁ? ግን እንደዚህ ዛሬ ካወራንበት አይቀር ኢንሻላህ እኔ ኦልሬዲ ስኬች ያረኩት ዶኪመንት ስላለ ቀስብያ ብያ ብላለችው ሌላም ፕላን አለን፣ እሱንም እንነግራችኋለን። ከነፋፊ ጋር ከነፊደል ፊደል ጋ ምናምን አንዳንድ መጽሐፎችን ለህፃናት የሚሆኑ ይኖ የስ ላየን እንደዛ እናደርጋለን። ኢንሻላ ገና ብዙ እኮ መስራት ይጠበቅ አላህ እኮ ይጠይቀናል። ታውቃላችኋ መቼ ሰራችሁ? ምድር እኮ የላኳችሁ ይሄን እኮ እንድትሰሩ ነው። ኃላፊነታችሁን ተወታችኋል ወይ? ሪስፖንስብሊቲያችሁን አድርጋችኋል ወይ? ምክንያቱም ኢቭን ታውትና በአለማዊው በእስልምና ብቻ አንድ ያወቅከውን ነገር የማሳወቅ ግዴታ አለብህ። ይሄንንም ታሪክ እንደግመዋለን። አላህ ጅብሪልን ይሄን ከተማ አጥፋ ብሎ ሲልከው ጅብሪል ተመለሰና፣ አራ አንድ ሰው አለ፣ ኢማን ያለው አንድ ሰው አለ፣ እንዴት እንዴት ላጥፋ ሲል ከሱ ጀምር ነው ያለው። ለምን ሲል ጅብሪል እሱ ያወቀውን አላሳወቀም። ብቻውን ነው ለመዳን የሞከረው። ስለዚህ እንደዚ አይነትም ሪስፖንሲብሊቲዎች አሉብን፣ በስፒሪቹዋልም አለብን። ምክንያቱም ለእስልምናንም ፒፕልን የመጥራት አለብን። ባይዘወይ መልእክት ያልደረሰው አይጠየቅም። መልእክት ግን በማን ነው የሚደርሰው? መጽሐፉ እኮ ብቻውን እግር አውጥቶ ዩቲዩብ ከፍቶ እኮ መጽሐፉ ቁርአን እኮ ራሱን እኮ አይሰብክም። እኛ አንድ በመሆን አሁን እኔ ሰው ሁሉ ሲያይ፣ እንዴ ቤቲ ድሮ እምብርቷን ታሳይ ነበር፣ ቤቲ ድሮ አጭር ልብስ ነበር የምትለብሰው፣ አሁን እኮ ቤቲ ሂጃቤስት ናት፣ ቤቲ እንደዚህ ናት። አንድ በዛ በመሆን ይማራሉ። ሁለት በማውራት ለምሳሌ ልንገራችሁ። አሁን እናንተ መልእክቱ እንዴት እንደምዳደርሱ ልንገራችሁ። ቴሌግራም ላይ የቁርአን አንቀጾችን ስክሪንሻት እያረጋችሁ ሀሳቦችን ፖስት አድርጉ። አያወሯችሁም፣ ጥያቄ ግን ይፈጥርባቸዋል ቢካዝ እኔ በጣም ብዙ ሰው ነው ቴክስት የሚያደርግልኝ። እንዴ እንዴት እንደዚህ ሆነ? አሁን ለምሳሌ ትናንት ፖስት ያደረኩት ነቢያችን መጽሐፍ ማንበብ እንደማይችሉ ኢሊትሬት እንደሆኑ፣ ከዛ በፊት ደግሞ የመሪያምን ልጅ ኢሳን አልገደሉትም አልሰቀሉትም ሌላ ጊዜስ ደግሞ ሶስት ነው አትበሉ ይሄ መጽሐፍ ዛሊከል ኪታቦ ላሮይ በፊ ይሄ መጽሐፍ ጥርጥር የለውም ከአላህ መሆኑ እንደዚህ አይነት ፖስት ስታደረጉላቸው ግዴታ ኮንቨርሴት ማድረግ አይጠበቅባችሁ መልእክቱን ለማድረስ እድሜ ለቴክኖሎጂ ዋትሳፓችሁ ላይ ስቶሪ ታደረጉታላችሁ ያ ያሉ ከስር ከስር እየተከተሉ ከዛ ኪዩሪዮሲቲ ይጭራል አንዳንዶች ሱረቱል መሪያም 97 ምን ብሏል መሰላችሁ ቁርአንን በአፋችሁ ያገራንላችሁ ጥንቁቆችን እንድታበስሩበት ተከራካሪዎችን እንድታስፈራሩበት ይላል ስለዚህ ማን ነው ይሄን የሚያበስረው ማን ነው ይሄን የሚያስፈራራው መጽሐፉ ብቻን ሊያስፈራራ አይችልም መጽሐፉ ብቻውን ሊያበስር አይችልም ማን ነው እናንተ ናችሁ ይሄ ደግሞ ቴክኖሎጂ አለ ሲምፕል እኳ አልኳቸው ቴሌግራም ላይ ስቶሪ አድርጉ ቁስቁስ ቁስቁስ ቁስቁስ እያደረገ አንዳንዱ ቴክስት ያደርግላችኋል አንዳንዱ ደግሞ ዝም ይልና ጉግል ሊያደረግ ይችላል። ስለ ነቢያችን በቃ አይለፋችሁ፣ ይሄ አፖርቹኒቲ አይለፋችሁ። እናንተም የመጫ የቅያማ ቀን የመጨረሻው ቀን ላይ የምትወዱትን ሰው ሁሉ ስታጡት ይኮሽን እኮ እንዴ፣ እንትና የት አለ? አብረን በልተን አብረን ጠጥተን፣ ለዛ ሰውስ መዳኛ ሰታችሁታል? ኢንፎርሜሽን ሰታችሁታል? የዛ ቀን ያ ሰው የሚከራከርበትን መድኃኒት ሰታችሁታል? አረ ይቺ ነገር እኮ አውቃለሁ ያ ሰው እኮ ሊሞት ሲል እኮ እናንተ ያሁሉ ሁሉ ኢንፎርሜሽን ሰታችሁት እኮ። መሊክ አንድ ቀን ሲነግረን ነበር እንደዚህ ስቶሪ ዝለላችሁና መጨረሻ ላይ ልጁ ብቻ ሊሞት ብሎ በዛ በጦርነቱ ጊዜ በቃ ቶሎ በል ሻዳ ሲዘይ ነው ያለው ላኢላሃ ኢላላ ብቻ አስብለኝ። ገባችሁ? ስለዚህ ሰበብ መሆን መቻል ያስፈልጋል። እሱ ደግሞ ቴክኖሎጂ እጃችን ላይ ነው። እናንተም ሞር ማወቅ መማር የምትፈልጉ ከሆነ አልጎሪዝማችሁን ቀይሩ። ፌስቡካችሁ፣ ኢንስታግራማችሁ አስር ሀያ ኢስላሚክ ኮንቴንት ፎሎ ብታደርጉ ወላሂ እኔ ካነበብኩት በላይ አልላችሁም፣ ግን ካነበብኩት ኢኩቪለንት እንደዚህ በአልጎሪዝሜ በፌስቡክ በኢንስታግራም የሚመጡልኝ ሀዲቶች፣ የቁራን አንቀጾች፣ ዱዋዎች በጣም ብዙ ዱዋ አለ ታውቃላችኋ? አንዱ አንዱ ዱዋ ብቻ የዛ ቀን ቆሞ ለእናንተ ምስክር ስለሚሆንላችሁ ማለት ነው እና ቴክኖሎጂን አትናቁት በጣም ብዙ ነገር አለ እናንተም ሪስፖንሲቢሊቲ አለባችሁ ያወቃችሁትን የማሳወቅ ቤቢ እንደዛ ለማለት ፈልጌ ነው ዛህራ ጋር ተዋውቀን አናውቅም በአውቃታለው ቪዲዮቻን አውቃለሁ ግን ተዋውቀን አናውቅም ዛህሩን አታውቂያትም ቤትዬ ዛሩ ማለት ጀግና ሴት ነች። በእስልምና በዲኗ የጸናች ኒቃቧን የለበሰች ሴቶችን የምታበረታታ የምታስተምር ሰለምቴዎች እናት እናታችን ነው ሁሉ የምንላት የሰለምቴዎች እናት በስነ ምግባር ቤት ትባረራለች ብዙ ጊዜ

ያው ተግባር ከማውራት የምትቻቸው ሰዎች አሉ። ማችኋል እኔ ደግሞ አብልጬ እወዳለሁ አብልጬ ማሉ እ ፈጣሪ ያውጣልኝ ከውስጤ በጣም አብልጬ ከምወዳቸው ሰዎች መሀል ናት እና ተዋውቂያት። ቤቲ ደግሞ ያው ቤቲን ታቂያታለሽ፣ የድሮ ጓደኛዬ ናት። ቲክቶክ ላይ ጀምሮ አሁን ደግሞ በስልምና እህቴ ሆና ወደፊት ደግሞ ሌላ በንጽጽብ ብቁ ሆና የምትመጣ እህትሽ ናት እና ተዋውቁ፣ ፎሎ ተደራረጉ አረፎሎ አረጋታለሁ ቪዲዮውን ሁሉ ፖስት አድርገዋለሁ። ዛሃራን አይ ታሎ ግን እኔ በጣም ተቀበደ ከሰራ ያላችሁ አዲስ አለም በጣም አጋኘዋለች። ያው አንድ ተራ ሰው ነኝ። ኢንሻአላህ እየሞከርኩ ያለሁ ልጅ ነኝ ነኝና ኢንሻአላህ ወደፊት ደግሞ እናድጋለን باذن الله እና ቤቴ ልህ ምን ያቅሻሉ፣ ከታተልሻሉ፣ ሰማሻሉ፣ ስትወያይም ምናምን እንደዚህ ሰማሻሉ። والله ያቅሻሉ በደንብ አሁን ግን አላውቅም ነው። የሆነ ጊዜ ላይ እዚህ ተገናኝተን ነበረ። ጊዜ ላይ የሆነ ቦታ ላይ ተገናኝተን ነበረ። ቁርአን ኦኬ። አዎ፣ ስልክ ቁጥር በዛኛው። ከዛስ ገብቻለሁ፣ ብዙ ገብቻለሁ ታሪክ በዛኛው ስልኬ ስለሆነ ነው። ኦኬ ማሻላ፣ በጣም ደስ ብሎኛል ሀቢበት። አላህ ያፈዝኪ፣ ጠንክሪ፣ በርቺ። ቁራን ላይ በደንብ ራስሽን ገንቢ። ትችቶችም ወቀሳዎችም ምናምን ሊኖሩ ይችላሉ፣ እንደዚሁም በተመሳሳይ ደግሞ ውገሳ ሊኖር ይችላል። ሁለቱም እንዳያንበረክክሽ፣ ሁለቱንም ተቋቋመሽ የማለፍ አቅም እንዲኖሮሽ ድንሽ ላይ በደንብ መበርታት አለብሽ። ሁለቱንም ለመቋቋም ድንም በደንብ ማጥናት እስልምና ምንድን ነው? ይሄ ሙገሰ ሞቀሰም የሚኖረን እና እነዚህን ነገራቶችን በደንብ ድናችንን ስናቅ ነው እና የምንረደው። ድናችንን በደንብ ጎበዝ መሆን እዛ ላይ መስራት ራሳችን በየቀኑ መገንባት ያስፈልጋል። ዲኑል ኢስላም ደግሞ የስራ ድን ነው። የሆነ አውቀሽ ዝም የምትይው አይደለም፣ ወይም ደግሞ ሙስሊም ነው የበለሽ ዝም የምትይው አይደለም። በልብሽ ታምኛለሽ፣ በአፍሽ ትመሰክሪያለሽ፣ በአካልሽ ትተገብሪያለሽ። እያንዳንዱን ነገር በተግባር ነው። በቃ ህይወትሽ በአጠቃላይ ኢስላም ነው መሆን ያለበት። ኢስላም እያንዳንዱ ህይወታችን፣ ተግባራችን፣ ሁሉ ነገራችን፣ ህይወታችን ባጠቃላይ እስልምና አለ እዛ ላይ ማለት ነው። እኛ ግን ወደዛ ማቆራኘት አለብን፣ እስልምናን ከሁሉም ህይወታችን ላይ ማስገባት አለብን። ምክንያቱም እስልምና ፊጥራ ነው፣ ከሰው ልጆች ፊጥራ ወይም ከአፈጣጠራችን ጋር የሚሄድ ሃይማኖት ስለሆነ እዛ ጋር ማቆራኘት አለብን፣ እኛ ወደዛ ቦታ ማምጣት እና እስልምና ይሄ እኮ እስልምና የሚያዘኝ ነው ብለን እስልምናን በአካላችን በምንሰራው በምንተገብረው፣ በስራዎቻችን ራሱ ማስተማርና ድናችንን ማሳወቅ እንድንችል ያደርገናል። ወይም ደግሞ ደዕዋ እንድናደርግ ያደርገናል። ግዴታ ወደ እስልምና ብለን ከምንናገረው በላይ ሊሆን ይችላል በአካላችን የምንሰራውና የምንተገብረው እኛን የሚቀርጸን ነገር ኑ ብለን ከምንጠራው በላይ ሊሆን ይችላል። እኛ ጥሪ ስናደርግ ማለት ነው በአካላችን ስንሰራ ስንተገብረው እኛን ሲቀርጸን ምግባራችን ሲያምር፣ አመላለሳችን፣ አካሄዳችን፣ ሁሉ ነገራችን ሲቀርጸው እስልምና ምናልባት ከዛ በላይ ሊሆን ይችላል። እስልምና ሰዎችን እኛ ጥሪ የምናደርገው በአነት በአካላችን ምክንያቱም አንድ ሰው በአፍሽ የሆነ ናና ብቲ ወይ ምናምን ብዙም ትል ላይል ይችላል። በአሁኑ ሰዓት ሁሉም ሰው አውሪ ስለሆነ ሁሉም ሰው ወደ እኔና እያለ ለመማረክ ብዙ ነገራቶችን ስለሚሞክር ግን የሚቀርጽሽ ከሆነ ግን ንግድሽ ላይ ስትገቢ የሚቀርጽሽ ከሆነ የቤተሰብ አስተዳደርሽ ላይ የሚቀርጽሽ ከሆነ ስነ ምግባርሽን የሚቀርጽሽ ከሆነ ልጆች ስታሳድግ የሚቀርጽሽ ከሆነ እያንዳንዱ ህይወትሽ ላይ የሚቀርጽሽ ከሆነ ግን በቃ ይሄ ነው ዲነል ኢስላም ማለት በቃ እኔም ገብቼበት እንደዚህ መሆን እችላለሁ። ዱንያዬም ከአማራ ከራ የሚያምራን እንዲሉ ያደርጋቸዋል ማለት ማለት ነው። እና ጥናት እንዳደርጉ ደግሞ ይጋብዛቸዋል። ይሄ እና በጣም አሪፉ ብዬ የማስበው በደንብ ተግባር ላይ በደንብ ጎበዝ መሆን፣ ራሳችንን በየቀኑ መገንባት፣ ራሳችን ማስተካከል፣ ለድላችን ደግሞ የምንችለውን ያክል ዋጋ መክፈል፣ መስራት ሲጀመር ይሄድን ዋጋ ተከፍሎለት ያለፈን ከወደኛ የተስተላለፈው እኛ ግን ምንም እየሰራንለት እንዳልሆነ ነው የሚገባኝና የምረዳው። ግን ደግሞ መስራት ከቻለን መስራት ከፈለግን መስራት የማንችልበት ምንም ምክንያት የለም። እንደውም በቀላሉ ይህንን ዲን መርዳት የምንችልበት ትልቅ አቅም እንዳለን ነው እኔም ማምነው። ትልቅ አቅም አለን፣ ግን እየተጠቀምንበት አይደለም እና አቅማችንን እንጠቀማለን። በሁሉም ነገር እኛ ጎበዝ ከሆነ ዲናችንን ማሳደግ መርዳት እንችላለን። አላህ ሱብሃነ ወተዓላ፣ አላህን ብትረዱት ይረዳችኋል ይለን። ያ ማለት ምን ማለት ነው? ዲኑን ብትረዱ ማለት ነው። አላህ ሱብሓነሁ ወተዓላ ስትረዱ ሲባል አላህን ዘወጅን በቀጥታ ሳይሆን ዲኑን መርዳት ማለት ነው። አላህና መልክተኛውን ብትረዱ አላህ ይረዳችኋል ይለንና በምንችለው አቅም ዲኑ ከኛ እንዳይጎል ያው እንት ሰው ነን፣ ልንሰናከል እንችላለን፣ ኖርቅ እንችላለን፣ ብዙ ወንጀሎች ሊኖሩብን ይችላሉ። ግን በምንችለው አቅም ዲናችን በኛ እንዳይሰደብ፣ ዲናችን በእኛ ዝቅ እንዳይል ከቻልን በእኛ እንዲውድስ ማድረግ አለብን፣ በእኛ ከፍ እንዲል ማድረግ አለብን። ካልቻልን ግን በእኛ እንዳይሰደብ፣ በእኛ ዝቅ እንዳይል፣ በእኛ እንዳይንቋሽሽ ድናችን ድናችን በእኛ መከበር ካልቻለን ቢያንስ በእኛ መቋሸሽ የለበትም። እና በምንችለው አቅም እዚህ ላይ ማተኮር ከቻለን ማደግ እንችላለን። ኢንሻላህ አላህ ያጽናን፣ ሁላችንንም አላህ ስብሀነ ተዓላ ይጠብቃችሁ። እኔም በጣም ወዳችኋለሁ። ቤቲም አዲስ አበባም እኔም በጣም ወድሻለሁ፣ አከብርሻለሁ። የኔ ፍልቅልቅ

ለእኔ እንድማር ላረገው ፈጣሪ ነው የማመሰግነው። እና ኔ ወድና ኪፕረው ገና ብዙ ስራ ይጠብቅሻል። ም ገና ብዙ የሚሰልሙ አሉ፣ ገና ብዙ የሚማሩ አሉ። ገና ስለ ስልምና እንደኔ ሎስ ሲሆኑ ገና እውቀት የሌላቸው ሃይማኖቱን ወደው ዲናዊ ነገር ቤዚክሊ ምን እንደሆነ የማያውቅ አስር ዓመት ሰልሞ እየሰማሽ ነው አዛሃሩ እንደ ቤቴ አምስት ዓመት ሰልሞ ሲመጡ እስትልባቸው ፍቅር ኖሮ ግን እውቀት የሚሰጣቸው የጠፋበት ቦታ ስለዚህ ያንቺ እንትን ትንሽ ሮል አይደለም የአንቺ ስራ። እኛ ምናልባት እንደዚህ ወተን ሳይሆን እንደ አዲስ ሰለመች እንደ ብለው እንደ ነቤቴ ወይ እንደ ነከሌ ይመጡና ይጠይቃሉ። ከዛ ወይ ይሰልማሉ ወይ መንገዳቸው ከዛ ግን መንገድ ግን ሲሄዱ የሚያስተምር ያስፈልጋል። ያንን የዲን ትክክለኛውን የእስልምናን መሰረታዊ አስተምሮ የሚያስተምር ያስፈልጋል ማለት ነው። ቴንክስ ዩ። ብዙ ነገሮች እንዲቀለኝ ያደርገሽልኛል አትሊስት ነው ለኔ ብዙ ነገር አሁን ብዙ ሰዎች ሰለሙ እዚህ ቤት ሲባል ናት። እኔ አስተምሬ አይደለም እኔ ህይወቴን ሲያዩ። ዛሃሩ አለች ይሳቅ አለ እነ ስም ይዟሉ። ብዙ ሰዎች አሉ ይሄን ሮል የተጫወቱ። እኔ እንደዚህ ኩርት ብዬ ቲክቶክ ላይ ወጥቼ ስብጥ ባጠፋ ዛሃሩ ዝም እንደማትለኝ አውቄ ነው። ሳምባዲ አለ ከጎኔ የምትሉት ነገር ሲኖር ውስጣዞች አሉ። እዚህ ጋር ስስቅ ምን ስል ዝም የሚሉት እስልምናን ጥፋት ባጠፋ ዝም አይሉም እኮ መጥተው አዲስ ይሄ አይደለም ተራይት ወይ ይሄ ነው የሚሉ ብቁ ትረስት ማረጋቸው ማምናቸው ሰዎችን አፍርተንበታልና አልሐምዱሊላ። ለዛ ቢኮዝ ራሳቸውን ወርድ ዋጋቸውን አልቀው የመጡ ስለሆኑ ማለት ነው። በዛ ልቀት ልቅ የሚሆነውን ነገር እንሰማለን፣ እናያለን። ዝም ብለን እንደዚህ አለውቀት ነው የሚባለው። በስሜት ሆኖ ሊድ የሚደረግበት ቦታ አይደለም። እንስቃለን እንጫወታለን። ዊ አፕሪሺየት ኢች ኦተር ግን ያ ደግሞ ግራውንድ ባደረገ በማስመሰል አይደለም፣ ምስልምና በመኖር ነው። በማስመሰል ይሄ የለበስ ነው የውሸት እንትን ሲገለጥ በኋላ ላይ ቀናት እኮ አይፈጅም። ውሸት የለበሰ ሰው ትንሽ ነገሩን ቆንጠጥ ቆንጠጥ ስታደረጉት አውልቆ ይሮጣል። ስለዚህ እውነተኛውን ነገር የያዘ ሰው ሰላት ስገድ ስትላቸው፣ አሁን ሰለምቴዎች እውነተኛ ከልባቸው የሆነ የሚሰልሙት ቅሬታም የላቸውም። እንዴት ነው ብለው ዛህሩ ጋር የታሳዩኝ ላኪኝ ማንጋልማር ምናምን ይላሉ። ካልሆነስ ላይቪን ከፍቼ ጥጥጥጥጥ ልበል ነው የሚሉት ገና በሰለሙ በማግስቱ ማለት ነው። ከዛ ሲባሉ በዛው እስልምና እንደዚህ ነው ብለው እውቀት ሳይኖራቸው ስለ እስልምና ግን ሰልመው ወደ ሰላታቸው ወደ ስክነታቸው ወደ ህይወታቸው የሚሄዱ ብዙዎቹ፣ አመታትም ቢፈጁ አስር ዓመትም ቢፈጁ እውነቷ እንዴ ገብቷቸዋል፣ አይቀየርም። እና በጣም ጣም ደስ የሚል ነገር ነው። ዛሬ ባይ ዘ ወይ ሰኪና አሰላም አለይኩም ሰለምቴ፣ የታችንን ራን ቁራን እንሰማና፣ እንዴ ሰሚር የሚባል ሰለምቴ ታሪክ ትዕግስት ካላችሁ ከእኔ ጋር